ሰላም እንዴት ናችሁ? የነጂ ሆም ኩኪንግ ቤተሰቦች ሰዎች ሰራተኛዋ አደይ 146 ምሽላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ይቆዩ። ዛሬ እንግዲህ ዴቭ አደይን አገባታለሁ ብሎ ለመናገር ያስፈራውን ጥያቄ በድፍረት ለፍቅር እናት ይነግራታል። የፍቅር እናት የእናቱ ጓደኛ ስለሆነች እሷ ትነግራታለች ብሎ ስላሰበ ነበር። የፍቅር እናትም ይህንን ሲነግራት በጣም ደስ ይላታል። እነ ፍቅርና መላው ቤተሰብ የፈሩት እንዴት ሰራተኛ ታገባለህ አይሆንም ትላለች እና ደስ አይልም በሚል ነበረ እስከ ዛሬ ድረስም የቆየው። እንዴ እኔ ለካ አደይ ልጄ የምላት በምክንያት ነበር ማለት ነው እና አደይ ጋር ያ ሁሉ መቀራረባችሁም በቃ ለዚህ ነው ማለት ነው። ላማክራት ነው የማገባት ልጅ ያጠረች ናት እያልክ የምታወራኝ፣ ለምን አደይ ናት አላልከኝም? እኔ በጣም ነው ደስ ያለኝ። አንተ እድለኛ ነህ። ደግሞ ጥሩ ምርጫ ነው የመረጥከው ትለዋለች። ፍቅር በጣም ትደነግጣለች። ከእናቷ ይህን ሳይሆን የምጠብቀው እንዴት እሷን ታገባለህ ጭራሽ አይሆንም የምትል ስለነበር የመሰላት ፍቅር እማዬ፣ ምን እያልሽ ነው ትላታለች። እስኪ ዝም በይ ዛሬ ደስ ብሎኛል። ዴቭ ጥሩ ምርጫ ነው የመረጠው። አደይን የመሰለች ልጅ እኮ አገኘ ትላለች። ሩታም በጣም ደስ ይላታል። ዴቭም በጣም ደስ ይለዋል። እናታዳ፣ አደይ የትናትም በማለት ትጠይቀዋለች። አይ እኔ አንቺ ልጠይቅ መጥቼ ነው አደይ ትንሽ ለሊናሟት ሟት እሷ ጋር ናት እያለም ይነግራታል። የፍቅር እናት ይሄንን ማለታቸው በጣም አስደስቶታች። አሁን የሚሆነው ወደ ክፍለ ሀገር በሚሄድ ቤተሰቦቿን ማሳመን ነው። እናትና አባቷን እጠይቃለሁ ይላታል። የፍቅር እናትም አደይ ከክፍለ ሀገር ወደ ከተማ የመጣችው እኮ ሊድሯት ስለነበረ ስለማትፈልግ ነው። ስለዚህ አባቷ ደግሞ ሀይለኛ እንደሆኑ ሰምቻለሁ። ስለዚህ ተረጋግተህ አስብበትና እንደሚሆን እናደርጋለን። እናትህም እርግጠኛ ነኝ በምርጫ ደስተኛ ነው የምትሆነው። አደይ እኮ የተለየች ናት። በቃ ምርጫ ትክክል ነው ይሉታል የፍቅር እናት። ለሊም ትንሽዬ ቆየች ትወድቃለች። ምን እንደሆነም አላወቀችም። ህክምና ስትሄድም፣ ራሷን እንድትንከባከብ ይነግራታል ዶክተሩ። በረከትም በዚህ ደስ አላለውም፣ በጣም ተጨንቋል። ምን ሆና ነው? ለምንድን ነውስ እንደዚህ የምትሆነው? እያለ ብቻውን ያወራል፣ ያሰላሰላል። ቤዛ አደይና ለምለም በተቀመጡበት እነ ኤላ ጋ እነ ኤላ ቤት ትመጣለች። ከመጣች በኋላ እንዴ እዚህ ምን ታደርጋላችሁ? አደይ ደግሞ ስሚ ሰው ሲመጣ ምን ትጠጣላችሁ፣ ምን ትበላላችሁ ነው የሚባለው። አስተናጀኝ ትላለች። አይ እንዴ አንቺ ደግሞ አይነውጣ ሆነሻል። ምንድን ነው የምትይኝ? ሰው ቤት መተሽ ጭራሽ ይሏታል። አደይ እኔ ከለምለም ጋር የማወራዋለኝ ልትነሽ፣ ልኝ ትቻያለሽ ትላታለች። ለእኔም ትናደዳለች። አትነሳም? ማውራት ካለብሽ እዚሁ አውሪ። ይሄ እኮ የሌላ ቤት ነው፣ ታውቃላችሁ? እያለች ቤዛ ከእነሱ ጋር ግብ ግብ ትፈጥራለች። አደይ ተነስታ ጉሮሯዋን ታንቃታለች። ድንገት በዚህ ጊዜ ነበር በረከት ወደ ቤት የገባው። እሷም ስታዩ ትደነግጣለች። እዚህ ምን ታደርጋለሽ? ምን ታደርጋለሽ በማለትም ያንቃታል። አይ እኔ ከአደይና ከሌሊ ጋ እያወራሁ ነበር። እና ደግሞ ለነሱ አስቤላቸው ነው የምመክራቸውና የማወራቸው ስላለኝ ነው ወደዚህ የመጣሁት ትላለች። እሱም አይ አደይ እኮ በሰላም አይደለም ጉሮሮሽን ያነቀችሽ፣ የሆነ ነገር አድርገሻል። አሁን እዚህ እንዳላይሽ እዚህ አካባቢ እኮ ወንዝ ቢኖር እዛ ነበር የምከትሽ ይላታል። ምን ወንዝ? በማለትም ደንግጣ ትሄዳለች። አሁንም አለቀቃትምና ስትሄድ ታይመን ኪንጎንና ቅምጥልን ታገኛለች። አሁንም ቅምጥል ታንቃታለች። እኔ የምለው በየሄድኩበት ሁላችሁም ለምንድን ነው የምታንቆኝ? ምን አደረኩ? ትላለች ያደረግሽውን እኮ እራስሽ ታውቂያለሽ በማለት አንገቷን አንቃ መንገድ ላይ ደብድባ ትታት ትሄዳለች። አሹም እንዴ ሮሚን አሁን ምን ልበላት እያለ ብቻውን ተጨንቆ ያወራል። ሮሚ ድንገት ትመጣለች። አሹ በጣም ደስ ብሎኛል ትለዋለች። ምንድን ነው እያለ አሹም ግራ ይገባል? አይ ዛሬ እኮ እትዬ የዴቭንና የአደይን ተስማሙ፣ ትለዋለች እሱም በደስታ ይጮሃል። ራይ ደስ ይላል ይላል። ድንገት አደ ሩታና ዴቭ ይመጣሉ። እሱም እንዴ እንኳን ደስ አለህ ዴቭ፣ ዛሬ ደስ ብሎኛል ይለዋል። አዎ እንኳን አብሮ ደስ አለን እያለ ያወራዋል። ስማኝ ደግሞ እኮ እንዴ አደይን አፍሳሃል፣ አደይን የመሰለች ልጅ አገኘህ እያለም ይነግረዋል። አሁን በቃ ወደ አደይ መሄድ አለብኝ በማለት ይሄዳል። መንገድ ላይ ድንገት ትደውላለች። አደይ እንዴ ምን ነው ስትለውም፣ አይ እኔ እሷን ሰርፕራይዝ ማድረግ አለብኝ ብሎ ስላሰበ ዛሬ ምንም ነገሮች አልተሳኩም ይላታል። እሷም ትደነግጣለች። ለሊም ምንኖች ነው ስትላት፣ በቃ ዴቭ ለቲ ዛሬ ነግራቸዋለሁ ብሎ ነበር ነገሮች አልተስተካከሉም ማለት ነው ትላታለች። አይዞሽ ተረጋጊ እያለቻት ድንገት በር ይቆረቆራል። በረከት ነበር። እንዲ በረከትም አበባ ይዟል። እንዲ ምን በማስመልከት ነው ትለዋለች። ለለሊ ይሰጣት እና አደይ ባክሽን ባልሽ በር ላይ እየጠበቀሽ ነው ይላታል። የትኛው ባሌ ትላለች። ወይ ጉዱን ሰማ ጭራሽ የትኛው ባሌ ታያለሽ እንዴ ውጪ ይላታል። አደይም ስትወጣ አበባ ይዞ ይጠብቃታል። እንዴ ዛሬ እኮ ተሳክቷል እትዬ ሁሉንም ተቀብለዋል፣ ደስ ብሏታል ይላታል። አደይም በጣም ደስ ይላታል። ፍቅርም ጓዟን ጠቅላ ሊሄድ ነው እያለች ብቻዋን ታወራለች። ሩትም አሁንስ የሚለምንሽ የለም እናትሽ እንደሆነች ሰልች ታሻለች ሁለት ቀን ሶስት ቀን ብትፈልግሽ እንጂ ከዛ በኋላ አይደለም መፈለግ፣ ተመልሰሽ እቤት የምትመጭበትን መንገድ ነው የምትዘጊው። ስለዚህ አርፋሽ ተቀመጪ ትላታለች። ፍቅር ያን ሁሉ በደል ካደረገችባት በኋላም ሮሚ ስትመክራትና ስትንከባከባት ፍቅር በጣም ግርማታል። ምን አይነት ሴት ናት ትላለች። አደይ እና ዴቭም ያወራሉ። በቃ ገጠር መሄድ አለብኝ ይላታል። አይ ገጠር መሄድ የለብህም ትለዋለች አይዞሽ፣ አትፍሪ ዳይመንድም ለሆነ ጉዳይ ስለሚሄድ እሄዳለሁ ይላታል። አባትሽንም እናትሽንም አሳምናለሁ እያለ ይነግራታል። አቶ ጫና አለ አበበን ይለዋል። እኔ የምልህ እዚህ ሀገር የመጣኸው የራሄልን ልብ ለመውሰድ ነው ወይስ የእናትና የአባትህን ንብረት ለመካፈል እያለ ያናዘዘዋል። እሱም እሱኮ ስላ። ምንም የሚመለከት ጉዳይ የለም ይለዋል። እኔ የምልህ ከዚህ ሀገር ብትሄድ ይሻልሃል እያለም ያስጠነቅቀዋል። የዛሬው ክፍል ይህን ይመስል ነበር። ነጅሆን ኩኪንግን፣ ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችን ስለቆያችሁ አመሰግናለሁ። በቀጣይ ክፍል እስከምንገናኝ መልካም ቀን ባይ